ሲል ነው ከተሰጠ የማይነሳ ካደረ የማይለየ ብርሃን

ህ በነሱ ላይ ሰጥኝ የምትጎዳው እ እሱ ኢየሱስ ክርስቶስ ሰቅለ እኔ አላውቅ ብዬ ነው እንጂ እሱስ እኔ በይሁዳ ባይሁድ ኢየሱስ ክርስቶስ ኢየሱስ ክርስቶስ ለካስ ይናገራል ምን አንተ በይሁዳ በአይሁድ አለ ያሰቀልከኝ በእኔ ኢየሱስ ክርስቶስ ነኝ ብሎ ይመልሳል አለ እንደ ባለደም ባለደም ጌሻ አስነስቶ አምባ አፍርሶ ቤት ለጉሶ ደም አፍስሶ ቋንጃ ቆርጦ ሲመለስ የቀሩት በአጥር በቅጥር ሆነው

ወታሕታይ ከመ ዘላዕላይ ምንድነው? ወታሕታይ ከመ ዘላዕላይ ወደ ታች ወርዶ የነበር አዳም ወደ ላይ ይወጣበት ትሁን ስጋ ልቡር መለኮትን ይሆነበት ትሁን ሰብእ ክቡር መላእክትን ይሆነበት። ወደ ኃራይ ከመ ዘቀዳማይ ወደ ኃራይ ከመ ዘቀዳማይ ደኃራዊ ስጋ ቀዳማዊ አምላክን ይሆነበት ሚሽናት ቀዳማዊ መልአክን የሆነበት ወንጉስ ከመዛሪ የሚል አብነት ይገኛል። ህዝቡ ያስተረጉማል። እሺ ኪዳት መልካህን ሲያል ስደከ ዘንተ ቅዱሰ ስርዐተ ዘዋብ ሐኒ ዚአከ ሃይማኖተ